በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛን ከመሬት የሚያነሣ ምሽኪኑንም ከፋንዲያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት። ሃሌ ሉያ። መዝሙር አንድ መቶ አስራ አራት እስራኤል ከግብፅ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 ስድስት። እግዚአብሔር የልመናዬን ድምፅ ሰምቶአልና ወደድሁት፣ ጆሮውን ወደ እኔ አዘንብሎአልና በዘመኔ ሁሉ እጠራዋለሁ። የሞት ጣር ያዘኝ የሲኦልም ሕማም አገኘኝ፣ ጭንቀትንና መከራን አገኘሁ። የእግዚአብሔርንም ስም ጠራሁ፣ አቤቱ ነፍሴን አድናት። እግዚአብሔር ማሕሪና ጻዲቅ ነው፣ አምላካችንም ይቅር ባኝ ነው። እግዚአብሔር ሕፃናትን ይጠብቃል፣ ተቸገርሁ፣ እርሱም አዳነኝ። ነፍሴ ሆይ ወደ እረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና ነፍሴን ከሞት አይኔንም ከንባ እግሬንም ከመሰናከል አድኖአልና በሕያዋን አገር በእግዚአብሔር ፊት እሄዳለሁ። አመንሁ ስለዚህም ተናገርሁ፣ እኔም እጅግ ተቸገርሁ። እኔም ከድንጋጤ የተነሣ ሰው ሁሉ ሐሰተኛ ነው አልሁ። ስላደረገልኝ ሁሉ ለእግዚአብሔር ምንን እመልሳለሁ? የመድኃኒትን ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስዕለቴን ለእግዚአብሔር እፈጽማለሁ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ ባርያህ ነኝ የሴት ባርያህም ልጅ ነኝ፣ ሰንሰሌቴን ሰበርህ። ለአንተ የምስጋና መሥዋዕትን እሰዋለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስዕለቴን ለእግዚአብሔር እፈጽማለሁ፣ በእግዚአብሔር ቤት አደባባይ ኢየሩሳሌም ሆይ በመካከልሽም። ሃሌሉያ መዝሙር አንድ መቶ አስራ ሰባት አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች። ሐሌሉያ። መዝሙር አንድ መቶ አሥራ ስምንት እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ናትና። ቸር እንደሆነ ምሕረቱም ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነቅሁ ጊዜ እግዚአብሔርን ጠራሁት፣ ሰማኝ አሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔርም ስም አሸነፏቸው። መክበቡንስ ከበቡኝ በእግዚአብሔርም ስም አሸነፍኋቸው። ንብ ማርን እንደሚከብ ከበቡኝ እሳትም በእሾህ ውስጥ እንዲነድ ነደዱ፣ በእግዚአብሔርም ስም አሸነፏቸው። ገፋኸኝ ለመውደቅም ተንገደገድሁ፣ እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሠጽስ እግዚአብሔር ገሠጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት። እግዚአብሔር የሠራት ቀን ይህች ናት፣ ሐሴትን እናድርግ በእርሷም ደስ ይበለን። አቤቱ ባክህ አሁን አድን፣ አቤቱ ባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅ ናችሁ። እግዚአብሔር አምላክ ነው፣ ለእኛም በራልን። እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ እሠሩት። አንተ አምላኬ ነህ፣ አመሰግንህማለሁ። አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ። ሰምተህኛልና መድኃኒትም ሆነህኛልና አመሰግንሃለሁ። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ናትና። መዝሙር አንድ መቶ አሥራ ዘጠኝ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። ዓመፅንም አያደርጉም በመንገዶቹም ይሄዳሉ። ትእዛዛትህን እጅግን እጠብቅ ዘንድ አንተ አዘዝህ። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትእዛዝህን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ፤ በፍጹም አትጣለኝ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግሁህ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክ ነህ፣ ሥርዓትህን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ። እንደ ብልጥግና ሁሉህ በምስክርህ መንገድ ደስ አለኝ። ትእዛዝህን አሰላስላለሁ፣ መንገድህንም እፈልጋለሁ በትእዛዝህ ደስ ይለኛል፣ ቃልህንም አልረሳም። ለባሪያህ መልካም አድርግ፣ ሕያው እንድሆን፣ ቃልህንም እንድጠብቅ። ዐይኖቼን ክፈት፣ ከሕግህም ታምራትህን አያለሁ። እኔ በምድር እንግዳ ነኝ፣ ትእዛዛትህን ከእኔ አትሰውር። ነፍሴ ሁል ጊዜ ፍርድህን እጅግ ናፈቀች። ከትእዛዛትህ የሳቱትን ትዕቢተኞችንና ርጉማንን ዘለፍህ። ምስክርህን ፈልጌያለሁና ስድብንና ነውርን ከእኔ አርቅ። አለቆች ደግሞ ተቀምጠው እኔ ናሙኝ፣ ባሪያህ ግን ሕግህን ያሰላስል ነበር። ምስክርህም ተድላዬ ነው፣ ሥርዓትህም መካሪ ነው። ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። መንገድህን ነገርሁ ሰማኸኝም፣ ሥርዓትህን አስተምረኝ። የሥርዓትህን መንገድ እንዳስተውል አድርገኝ፣ ታምራትህንም አሰላስላለሁ። ከሀዘን የተነሣ ነፍሴ አንቀላፋች፣ በቃልህ አጠንክረኝ። የአመፅን መንገድ ከእኔ አርቅ በሕግህም ማረኝ። የእውነትህን መንገድ መረጥሁ፣ ፍርድህንም አልረሳሁም። አቤቱ ምስክርህን ተጠጋሁ፣ አታሳፍረኝ። ልቤን ባሰፋኸው ጊዜ በትእዛዝህ መንገድ ሮጥሁ። አቤቱ የሥርዓትህን መንገድ አስተምረኝ፣ ሁልጊዜም እፈልገዋለሁ። እንዳስተውል አድርገኝ፣ ሕግህንም እፈልጋለሁ፣ በፍጹም ልቤም እጠብቀዋለሁ። እርሷን ወድጃለሁና የትእዛዝህን መንገድ ምራኝ። ልቤን ወደ ምስክርህ አዘንብል፣ ወደ ስስትም አይሁን። ከንቱ ነገርን እንዳያዩ ዓይኖቼን መልስ፣ በመንገድህ ሕያው አድርገኝ። እንዲፈራህ ባሪያህን በቃልህ አጽና። ፍርድህ መልካምናትና የተጠራጠርሁትን ስድብ ከእኔ አርቅ። እነሆ ትእዛዝህን ናፈቅሁ፣ በጽድቅህ ሕያው አድርገኝ። አቤቱ እንደ ቃልህ ምሕረትህና መድኃኒትህ ይምጡልኝ፣ በቃልህ ታምኛለሁና ለሚሰድቡኝ በነገር እመልስላቸዋለሁ በፍርድህም ታምኛለሁና፣ የእውነትን ቃል ከአፌ ፈጽማ አታርቅ። ለዘላለም ዓለም ሁል ጊዜ ሕግህን እጠብቃለሁ። ትእዛዛትህንም እፈልጋለሁና አስፍቼ እሄዳለሁ። በነገሥታት ፊት ምስክርህን እናገራለሁ አላፍርምም። እጅግም በወደድኋቸው በትእዛዛትህ ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዛትህ አነሳለሁ፣ ሥርዓትህንም አሰላስላለሁ። ለባሪያህ ተስፋ ያስደረከውን ቃልህን አስብ። ቃልህ ሕያው አድርጎኛልና ይህች በመከራ የደስ አሰኘችኝ። ትዕቢተኞች እጅግ አመፁ፣ እኔ ግን ከሕግ አልራቅሁም። ከጥንት የነበረውን ፍርድህን አሰብሁ፣ አቤቱ ተጽናናሁም። ሕግህን ከተዉ ከኀጢአተኞች የተነሣ ሐዘን ያዘኝ። በእንግድነት የአገር ሥርዓትህ መዝሙር ሆነችኝ። አቤቱ በሌሊት ስምህን አሰብሁ፣ ሕግህንም ጠበቅሁ። ትእዛዛትህንም ፈልጌያለሁና፣ ይህች ሆነችልኝ። እግዚአብሔር ክፍሌ ነው፣ ሕግህን እጠብቃለሁ አልሁ። በፍጹም ልቤ ወደ ፊትህ ተማለልሁ፣ እንደ ቃልህ ማረኝ። ስለ መንገዶችህ አሰብሁ፣ እግሬንም ወደ ምስክሮችህ መለስሁ። ትእዛዝህን ለመጠበቅ ጨከንሁ፣ አልዘገየሁምም። የኀጢአን ገመዶች ተተበተቡብኝ፣ ሕግህን ግን አልረሳሁም። ስለ ጽድቅህ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሣለሁ። እኔ ለምፈሩ ሁሉ ትእዛዝህንም ለሚጠብቁ ባለንጀራ ነኝ። አቤቱ ምሕረትህ በምድር ሁሉ ሞላች፣ ሥርዓትህን አስተምረኝ። አቤቱ እንደ ቃልህ ለባሪያህ መልካም አድረግ። በትእዛዛትህ ታምኛለሁና መልካምን ምክር ዕውቀትን አስተምረኝ። እኔ ሳልጨነቅ ሳትሁ፣ አሁን ግን ቃልህን ጠበቁ። አቤቱ አንተ ቸርነህ፣ በቸርነትህም ሥርዓትህን አስተምረኝ። የትዕቢተኞች አመጽ በላይ በዛ፣ እኔ ግን በፍጹም ልቤ ትእዛዛትህን እፈልጋለሁ። ልባቸው እንደ ወተት ረጋ፣ እኔ ግን በሕግ ደስ ይለኛል። ሥርዓትህንም ማር ዘንድ ያስጨነቅህኝ መልካም ሆነልኝ። ከአእላፋት ወርቅና ብር ይልቅ የአፈ ሕግ ይሻለኛል። እጆችህ ሰሩኝ አበጃጁኝም፣ እንዳስተውል አድርገኝ ትእዛዝህንም እማራለሁ። በቃልህ ታምኛለሁና የሚፈሩህ እኔን አይተው ደስ ይላቸዋል። አቤቱ ፍርድህ ጽድቅ እንደሆነች ሆነች፣ በእውነትህም እንዳስቸገርኸኝ አወቅሁ። ምሕረትህ ለመጽናናቴ ትሁነኝ፣ እንደ ቃልህም ለባሪያህ ይሁነው። ሕግህ ተድላይ ናትና ቸርነትህ ትምጣለኝ፣ በሕይወትም ልኑር። ትዕቢተኞች በአመፅ ጠመውብኛልና ይፈሩ እኔ ግን በትእዛዝህ እጫወታለሁ። የሚፈሩህና ምስክሮችን የሚያውቁ ወደ እኔ ይመለሱ። እንዳላፍር ልቤ በሥርዓትህ የቀና ይሁን። ነፍሴ መድኃኒትህ እናፈቀች፣ በቃልህም ታመንሁ። መቼ ታጽናናኛለህ እያልሁ ዐይኖቼ ስለ ቃልህ ፈዘዙ። በጢስ እንዳላ ቁማዳ ሆኛለሁና ሥርዓትህን ግን አልረሳሁም። የባራህ ዘመኖች ስንት ናቸው? በሚያሳድዱ በሚያሳድዱኝስ ላይ መቼ ትፈርድልኛለህ? ኃጢአተኞች ጫወታን ነገሩኝ፣ አቤቱ እንደ ሕግህ ግን አይደለም። ትእዛዛትህ ሁሉ እውነት ናቸው። በአመፅ አሳደውኛል እርዳኝ። ከምድር ሊያጠፉኝ ጥቂት ቀርቷቸው ነበር፣ እኔ ግን ትእዛዛትህን አልተውሁም። እንደ ምሕረትህ ሕያው አድርገኝ፣ የአፍህንም ምስክር እጠብቃለሁ። አቤቱ ቃልህ በሰማይ ለዘላለም ይኖራል። እውነትህ ለልጅ ልጅ ናት። ምድርን መሠረትሃት፣ እርሷም ትኖራለች። ሁሉም ባሪያዎችህ ናቸውና ቀኑ በትእዛዝህ ይኖራል። ሕግህ ተድላይ ባይሆን ቀድሞ በጉስቁልናዬ በጠፋሁ ነበር። በእርሱ ሕያው አድርገኸኛልና ፍርድህን ለዘላለም አልረሳም። እኔ ያንተ ነኝ ፍርድህን ፈልጋለሁና አድንኝ! ኃጢአተኞች ያጠፉኝ ዘንድ ጠበቁኝ፣ ምስክርህን ግን መረመርሁ። የሥራን ሁሉ ፍጻሜ አየሁ። ትእዛዝህ ግን እጅግ ሰፊ ነው። አቤቱ ሕግህን እንደ ምን እጅግ ወደድሁ። ቀኑን ሁሉ እርሱ ትዝታዬ ነው። ለዘላለም ለእኔ ነውና ትእዛዝህ ከጠላቶቼ ይልቅ አስተዋይ አደረገኝ። ምስክርህ ትዝታዬ ነውና ካስተማሩኝ ሁሉ ይልቅ አስተዋልሁ። ትእዛዝህን ፈልጌያለሁና ከሽማግሌዎች ይልቅ አስተዋልሁ። ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልሁ፣ አስተምረኸኛልና፤ ከፍርድህ አልራቅሁም። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከትእዛዝህ የተነሣ አስተዋልሁ፤ ስለዚህ የሐሰትን መንገድ ጠላሁ። ሕግህ ለእግሬ መብራት፣ ለመንገዴ ብርሃን ነው። የጽድቀን ፍርድ እጠብቅ ዘንድ ማልሁ፣ አጸናሁ። እጅግ ተቸገርሁ፤ አቤቱ እንደ ቃልህ ሕያው አድርገኝ። አቤቱ ከአፌ የሚወጣውን ቃል ውደድ ፍርድህንም አስተምረኝ። ነፍሴ ሁልጊዜ በእጅህ ውስጥ ናት ሕግህን ግን አልረሳሁም። ኀጢአተኞች ወጥመድን ዘረጉብኝ ከትእዛዝህ ግን አልሳትሁም። የልቤ ደስታ ነውና ምስክርህን ለዘላለም ወረስሁ። ለዘላለም ለፍጻሜውም ትእዛዝህን አደርግ ዘንድ ልቤን አዘነበልሁ። ዓመፀኞችን ጠላሁ ሕግህን ግን ወደድሁ። አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንሁ። እናንተ ኀጢአተኞች ከእኔ ራቁ፣ የአምላኬንም ትእዛዝ ልፈልግ። እንደ ቃልህ ደግፈኝ ሕያውም እሆናለሁ፣ ከተስፋዬም አልፈር። እርዳኝ እድናለሁም፣ ሁል ጊዜም ሥርዓትህን እመረምራለሁ። ምኞታቸው ዐመፃ ነውና ነውና ከሥርዓትህ የሚልቁትን ሁሉ አጐሳቈልሃቸው። የምድርን ኃጢአተኞች ሁሉ እንደ ርኵሰት አጠፋሃቸው። ስለዚህ ምስክርህን ወደድሁ። ሥጋዬ አንተን ከመፍራት የተነሣ ደነገጠ። ከፍርድህ የተነሣ ፈርቻለሁ። ፍርድንና ጽድቅን ሠራሁ። ለሚያስጨንቁኝ አሳልፈ አትስጠኝ። ባሪያህን በመልካም ጠብቀው፣ ቲቢተኞችም አይጋፉኝ። ዐይኖቼ ለማዳንህ ለጽድቅህም ቃል ፈዘዙ። ለባሪያህ እንደ ምሕረትህ አድርግ ሥርዓትህንም አስተምረኝ። እኔ ባሪያህ ነኝ፣ እንዳስተውል አድርገኝ፣ ምስክርህንም አውቃለሁ። ለእግዚአብሔር የሥራ ጊዜ ነው፣ ሕግህንም ሻሩት። ስለዚህ ከወርቅና ከንቁ ይልቅ ትእዛዝህን ወደድሁ። ስለዚህ ወደ ትእዛዝህ ሁሉ አቀናሁ፣ የአመፅንም መንገድ ሁሉ ጠላሁ። ምስክሮቼ ድንቆች ናቸው፣ ስለዚህ ነፍሴ የፈለገቻቸው። የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትሁ አልከለከልሁም፣ ወደ ትእዛዝህ ናፍቅያለሁና። ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት ማረኝም። አካሄዴን እንደ ቃልህ አቅና፣ ኀጢአትም ሁል ጊዜ አይግዛኝ። ከሰው ግፍ አድነኝ፣ ትእዛዝህንም እጠብቃለሁ። በባሪያህ ላይ ፊትህን አብራ፣ ሥርዓትህንም አስተምረኝ። ሕግህን አልጠበቅሁምና የውኃ ፈሳሽ ከዐይኖቼ ፈሰሰ። አቤቱ አንተ ጻድቅ ነህ፣ ፍርድህም ቅን ነው። ምስክርህን በጽድቅ አዘዝህ እጅግም ቅን ነው። ጠላቶቼ ቃልህን ረስተዋልና የቤትህ ቅናት አቀለጠኝ። ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። እኔ ታናሽና የተናቅሁ ነኝ፣ ትእዛዛትህን ግን አልረሳሁም። ጽድቅህ የዘላለም ጽድቅ ነው፣ ቃልህም እውነት ነው። መከራና ችግር አገኙኝ፣ ትእዛዛትህ ግን ተድላይ ናቸው። ምስክርህ ለዘላለም ጽድቅ ነው፣ እንዳስተውል አድርገኝ በሕይወትም አኑረኝ። በፍጹም ልቤ ጮኽ፣ አቤቱ ስማኝ፣ ሥርዓትህን እፈልጋለሁ። ወደ አንተ ጮኽ፣ አድነኝ፣ ምስክርህንም እጠብቃለሁ። ማለዳ ጮኽ፣ ቃልህንም ተስፋ አድርጋለሁ። ቃልህን አስብ ዘንድ ዐይኖቼ ለመማለድ ቀደሙ። አቤቱ እንደ ቸርነትህ ድምፄን ስማ፣ እንደ ፍርድህ ሕያው አድርገኝ። በዓመፃ የሚያሳድዱኝ ቀረቡ፣ ከሕግህም ራቁ። አቤቱ አንተ ቅርብ ነህ፣ መንገዶቼም ሁሉ ቅኖች ናቸው። ከዘላለም እንደ መሠረትኸው ከቀድሞ ጀምሮ ከምስክርህ የተነሣ አወቁ። ሕግህን አልረሳሁምና ችግሬን ተመልከት አድነኝም። ፍርዴን ፍረድ አድነኝም፣ ስለ ቃልህ ሕያው አድርገኝ። መድኃኒት ከኀጢአን ሩቅ ነው ሥርዓትህን አልፈለጉምና። አቤቱ ቸርነትህ እጅግ ብዙ ነው፣ እንደ ፍርድህ ሕያው አድርገኝ። ያሳደዱኝና ያስጨነቁኝ ብዙዎች ናቸው፣ ከምስክር ግን ፈቀቅ አላልሁም። ቃልህን አልጠበቁምና ሰነፎችን አይቼ አዘንሁ። ትእዛዝህን እንደ ወደድሁ ተመልከት፣ አቤቱ በምሕረትህ ሕያው አድርገኝ። የቃልህ መጀመሪያ እውነት ነው የጽድቅህን ፍርድ ሁሉ ለዘላለም ነው። ገዢዎች በከንቱ አሳደዱኝ፣ ከቃልህ የተነሣ ግን ልቤ የደነገጠብኝ። ብዙ ምርኮ እንዳገኘ በቃልህ ደስ አለኝ። አመፃን ጠላሁ ተጸየፍሁም፣ ሕግህን ግን ወደድሁ። ስለ ጽድቅህ ፍርድ ሰባት ጊዜ በቀን አመሰግንሃለሁ። ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸውም። አቤቱ ማዳንህን ተስፋ አደረግሁ፣ ትእዛዛትህንም ጠበቁ። ነፍሴ ምስክርህን ጠበቀች እጅግም ወደደችው። መንገዶቼ ሁሉ በፊትህ ናቸውና ትእዛዝህንና ምስክርህን ጠበቅሁ። አቤቱ ጸሎቴ ወደ ፊትህ ትቅረብ፣ እንደ ቃልህም አስተዋይ አድርገኝ። ልመናዬ ወደ ፊትህ ትድረስ፣ እንደ ቃልህ አድነኝ። ሥርዓትህን አስተምረኸኛልና ከንፈሮቼ ምስጋናን አወጡ። ትእዛዛትህ ሁሉ ጽድቅ ናቸውና አንደበቴ ቃልህን ተናገረ። ትእዛዛትህን መርጫ አለሁና እጅህ የሚያድነኝ ይሁን። አቤቱ ማዳንህን ናፈቁ፣ ሕግህም ተድላይ ነው። ነፍሴ ትኑርልኝ ታመሰግንህም አለች፣ ፍርድህም ይርዳኝ። እንደ ጠፋ በግ ተቅበዘበሱ፣ ትእዛዛትህን አልረሳሁምና ባሪያህን ፈልገው። መዝሙር አንድ መቶ ሀያ በተጨነቅሁ ጊዜ ወደ እግዚአብሔር ጮኽሁ ሰማኝም። ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት። ስለ ሽንገላ አንደበት ምንን ይሰጡሃል? ምንስ ይጨምሩልሃል? እንደ በረሃ እንጨት ፍም፣ የኃያላን ፍላጾች የተሳሉ ናቸው። መኖሪያ የራቀ እኔ ወዮልኝ፣ በቄዳር ድንኳኖች አደርሁ። ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረች። እኔ ሰላማዊ ነኝ በተናገርኋቸው ጊዜ ግን በከንቱ ተሰለፉብኝ።